ወደ ነበረችበት ሁኔታዋ ለማስተካከል አለማስተካከል ሰው መቼም እስከ እስከዛሬ ድረስ ከመከራና ከስቃይ አልፎ በነፃ ዚህን ያክል ባሪያ ሆኖ ማገልገል ራሱ ያን ነገር እንዲያስተካክሉላት እኔም ጥሪ ለኢትዮጵያውያን አስተላልፋለሁ። ከዛ አንቺም ሀሳብ እየተቀበልሽ እህታችን በቃ ወደ ነበረችበትኝ አእምሯ ተረጋግታ አንቺም ደግሞ ምኞትሽ ይሳካል ብዬ አስባለሁ። መደል ብላ ምን ምን

እንደው አይደል አገሩ ምን አለ እንደው መቼም ማህበረሰቡ በአንቺ ጭንቀትም በጣም ሲጨነቅ ነበር እና እንደው የሮቢት እህ አሁን ሰው ብታይ ስልክ በስልክ ማ ይደውል የለም ነው ሮቢትም ማመን ካል ያለለህ ምን ትንሽ ትልቁም ሪ ያደገይበትኝ ምን ልበልህ እንደው ምን ተቆጥሮ ያልቃል። አሁን ሁሉም ያው በደስታ በጣም ደስ የሚል ነገር ነው። ስለዚህ እዛ ላይ ደግሞ አሁን ተቀብሏታ ነው የምትይኝ? እዛ ውጭ አሉ ቤተሰቦች? አዎ አኛ ጋር ናት ብለውኛል። እሰይ እሰይ፣ አይዞሽ፣ እኛም በጣም ደስ ብሎናል። ይሄ ልጅ ደግሞ በቲክቶክ ይዞ መጥቶ አፈላልጉልኝ እስኪ ይች ልጅ የምታውቋትኝ ብሎ ሸር ላደረገው ልጅ እንደው በልዩነት አንድ ያመስገኝልኝ። እሱንማ አንድ የወይታ ግንቸ ልሳምህ እያልሁትኝ በጣም መስቶ ነው። እንደው ወይታ ግንቸ በሳምህ ወይታ ግንቸ እንደው እንደው ጉምብስ ብያለል ባልኳ ሀገር እያልሁኝ ስሬ

በጣም በጣም በጣም የዛን ሰዓት ያለቀሽውን ባ ማንም ሰው ነበር ያዘ ነው የሚችለውን ሁሉ ሰው አድርጎ ነገር ግን ያው ቅርቃር ውስጥ አስገብተ ስለነበረ ማገኘት አልተቻለም እንጂ እንደ ሰው እንደ ማህበረሰብ በተለይ የሮቢት ማህበረሰብ፣ በውጭ ሀገር ያለው ሁሉም በሚችለው ልክ እህታችንን ያልቆፈረው ጉድጓድ አልነበረም። ነገር ግን አላ ሲፈቅድ በመገኘቷ ደግሞ ሁላችንም ደስ ብሎናል።

አዎ በቲክቶክ ለቀዋታል። እኔም እኮ አይቼዋለሁ ቪዲዮውን አይቼዋለሁ። አዎ አዎ አዎ ያው ያው ምን አዲ እንዳጣው ላይ እናንተ ላይ ሰላም ቅዱስና ላጃነኩ አዎ በቪዲዮ አይቻታለሁ። እኔም እንዳልኩሽው ምናልባት እንደው ከንግግሯም አንዳንድ ሁኔታም ተደናግጣ ስለሆነ የምትናገረው አንቺ ቪዲዮውን ሲያሳዩሽ እንዳትደነግጪ ባለው ሁኔታ ዋናው በሕይወት መገኘቷ ነው። ሌላው ነገር ምናልባት እንግዲህ እስከ ዛሬ ድረስ የብቸኝነት ስሜት ተሰምቷት ስለነበረ ከንግግሯም ከሁኔታዋም አንጻር ትንሽ ግር ያላት ስለምትመስል አንቺም እንዳትደናገጭ ባለው ሁኔታ ዋናው በሕይወት መገኘቷ ስለሆነ ሆነ ወደፊት ሁሉም ነገር ይስተካከላል። ተከክል እውነት ነው። እውነት ነው። እውነት ነው። የምን ያ ሁሉ ረጋጋለኝ ከዛሬ ጭንቀቱን ሳንጨቀን ያገኘው ፍሬው ትልቁ ነገር እሷ በሕይወት መገኘቷ ነው። ለምሳሌ አሁን እሷ እስከዛሬ ድረስ ስትኖር የነበረችበትን ፈተና እሷው ታውቀዋለች። ከዛ በተረፈ እስከዛሬ ምንም ነገር ሳይኖረኝ በተለያየ ሁኔታ ብላያው የተወሰነ የመረበሽ ሁኔታ ሊኖር ይችላል። የተወሰነ የመረጋጊያ ጊዜም ስለምትፈልግ ደጋግ ኢትዮጵያውያን ደግሞ ይሄን ሁኔታ አይተው የዚህችን ልጅን ባለማበስ ያንቺንም ባለማበስ ወደ ነበረችበት አቋሟ ሁኔታውን እስከዛሬ ድረስ ያለ ምንም እንትን በግፍ ያሳለፈችውን ሁሉም ሴት ልጅ አለው፣ ሁሉም እናት አለው። በዛ ለክ ሁሉም እርብርብ አድርጎ በእርግጠኝነት እሷን የሚያቋቁማታን ብዬ አስባለሁ። ዋው ብረኛ ወጀ ቆንናን ታኔታ ጫንቆታ ታባገር ምድሩ አገር ምድሩ ታጫንቆታ ደም የማንዲው